አንቺ ማለሽም ስለዚህ ልቦም አብዬም አይሄዱም ማለት ነው። አንቺ ማለሽም አይ መታወቂያ ከሌለ አይቻልም። አብዬ ከማንጋላ ወዳድሽ ከማንጋራ የለም ምንወጣው ከዚህ ከተማ ውጪ ነው የት እንደምንሄድ ግን አልነግርሽም አጣለው አታለው ምንም ነገር ባለ ከፍዝክለኝ ሰላም ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰብ ቤተሰቦች እንዴት ናችሁ ዛሬ ላሳካው መጥቻለሁ እንደዚህ ያምሮብን አላማረብንም ዳኒ በቅ አሁን እንደዚህ አምሮብን ጀሚልም አብዬም ሉቦንም ይዘን ጉዞ አንነግርም። ራሳችሁ ነው የት እንደምንሄድ የምገምቱት ኮሜንት ላይ እና ቤተሰብ፣ ይሄ ቀን ስጠብቀው ነበር ኖሮኝ ባደርገው ምለው ቀን ነበር እና ዛሬ ተሳክቶልኝ እጃቸው ሊሄድ ነው። የራሴ ኖሮኝ ቢሆንም አፒስ ነበር። መናኸሪያ ገብተን ነው የምንሳፈረውና የት እንደምንሄድ ግን ቤተሰብ ገምቱ። ጀሚል አብዬ ይዣቸው እየመጣው ነው ና ያለኝ፣ እንደዛ መሰለኝ። ግን እየመጣው ነው ብሎኛል፣ ደርሶ ያለው ብሎኛል። አብራችሁ ነው ላይቱ ደስ አይልም ፀሐዩ ምናምን ጓደኛ

እነሱ ካልሄዱ አንተ ምን ታደርጋለህ? አይ ሁለታችን ራሱ ግን ለምን አልሄድም አለ። እኔ ነው። የት ነው የምንሄደው? ምን ነው የምሪን ነው እንዴት ነው አምሮ ባህል፣ ግን አብዬ እና ሉቦ ከሌሉ ምንም አላማረብ ነው። እሱማ እውነት ነው።

ቤተሰብ እንዴት አምሮባቸው እንደመጡ አብዬ አምሮብሻል። እንኳን ደህና መጣችሁ። እንዴት ነው? የኔ ለሻል የእኔ እናትና የኔ እህት ጀሚል ወንድሜም አይደለም ተውት። አብዬና ልቦ ቀርተዋል አለኝ። አብ አ አብዬ ፕራንክ ነው ምናምን ብሎ ተጫወተብኝ። አሁን አብዬ የት ነው የምንሄደው? የምንሄደው አንተ ያመጣኸኝ ቦታ የት ነው አብዬ ምንወጣው ከዚህ ከተማ ውጪ ነው። የት እንደምንሄድ ግን አልነግርሽም። አብዬ የት እንደምንሄድ አልነግርሽም፣ ግን ከዚህ ከተማ ነው ምንወጣው። ግን ማስጠንቀቂያ ተሰቶኛል ከከተማ መታወቂያ ከሌላችሁ አትሄዱም ተብሏል። መታወቂያ ይዘሻል? ሉቦ አንቺ ማለሽም። ስለዚህ ሉቦም አብዬም አይሄዱም ማለት ነው። አይ መታወቂያ ከሌላ አይቻልም። አብዬ መታወቂያ እማስ ዳቦበላበታ አብዬ፣ እኔ መታወቂያ ይዣለሁ። አንቺ መታወቂያ ይዘሻል? ይኸው መታወቂያ፣ ይሄ መታወቂያ ነው አብዬ። ይሄ የሌለው መሄድ አይችልም። ለመሄድ ዝግጁ ነሽ?

ዮር ጌታኝ እንዴት? ዮር ጌታኝ ይምጣና እንዴት? እሺ ስሚኛ፣ አብዬ ሰው ሀገር ሄዶ መረበሽ አይቻልም ተብሏል። ማስጠንቀቂያ። ከዛስ መታወቂያ ሳትይዥ መንቀስ ትመክርኛለሽ? የኔ እናት፣ ሉቦ ምን ተሰማሽ? ግን ከዚህ በፊት ከሀገር ወተሽ ታውቂያለሽ? አላቀ። ዛሬ ነው የምትወጨው። እሺ ደስተኛ ነሽ? አ አብዬ አንቺ ከዚህ በፊት ወተሽ ታውቂያለሽ? ከሀገር ወተሻል? የት ሄደሽ? የት ሄደሽ? አይ የት ሄደሽ? ብቻ ብዙ ጊዜ ያው አልደጋግመውም። በስራ በሰራ ሰራ ከቤት ራሱ አልወጣም ማለት ትችላለህ። እሺ ዛሬ ዳኒ ዝግጁ ነ ቶሎ ቶሎ በሉ እያለች ነው አብዬ። ስሙ አብዬ አንድ ነገር አለ። መታወቂያ ስለሌለሽ ለአንቺ ዋስ የሚሆን ሰው ፈልጊ ቶሎ እዚህ ሰፈር ታውቂዋለሽ? ብዙ አላውቀውም። ዛሬ ነው ወደዚህ መጣሽ? እ መንገድ አልፈሽ ታውቂያለሽ? በዚህ በኩል ስትላለፍ፣ እሺ አብዬ አሁን መንገድ ለመሄድ ዝግጁ ነሽ? አብዬን ልቦን ለማዝናናት እንኳን አበቃ ያው ቤተሰብ ዛሬ በጣም ደስ ብሎኛል። ምክንያቱም እኔም ያው ብዙ ጊዜ ወጣ ወጣ ማለት ፈልግ ነበር፣ ግን አልወጣውም። ያው በስራ ምክንያት አልወጣውም። ያው ዛሬ እድል መጥቶ እስቲ የት እንደምንሄድ ባላቆ ይያቹ ለጣፋ ነው ይዛል ወሬት ወደ ዱባይ ሉቦ፣ እስኪ ምን ትለናለህ ስታት ሉቦ አውሪስ ለመሄድ ዝግጁ ነሽ? አዎ ልንጠፋ ነው። መታወቂያ ግን እንዳይደብርሽ። ፏበ መታወቂያ የለኝም ብላለች። ሉቦ በኔ መታወቂያ ትሄዳለች። አብዬ አብዬ ደግሞ አንተ መታወቂያ ያልክ ያስፈራራ። እሺ ያው መታወቂያ አለ፣ አሳያ። ያው የኔ እና ያንቺ ነው። ጥቁሩ ነው አይደል? ሲያነሱት ነው እንጂ። እሺ ያው አብዬ ልብስ፣ ያው የልቦ ልብስ እዛ ውስጥ አለ። ያንተ ልብስ፣ የኔም ልብስ እዛ ውስጥ ነው። ይሄ ብቻ ማነው የገዛለች? ማነው የገዛለች? ጀሚል ነው የገዛለች። ጀሚል ነው የገዛለች። ማን ጀሚል? እሺ፣ አምሮባችኋል። አሁን አብዬ እንሂድ በቃ። እሺ ቃሽ ያዥ ቤተሰብ፣ ያው ወደ ተዘጋጀልን ቦታ አብረን ሆነን እንሄዳለን። አብራችሁን እኔና ልቦ እንመጣለን። እና እንግዲህ ቤተሰብ ልቦ ጠጋ በዚህ ትንሽ። ልቦ ለእነሱ ማልነገራቸው ለአንቺ ብቻ እዛ የሆነ የተስተካከለ ነገር ፈልግልሽ እና የምትወጅ ምግብ ተናግረኛለች። ምንድነው የምትወጅ ምግብ? ስጋ። ምን አይነት ስጋ? ክትፎ ወይስ ጥብስ? ክትፎ። ለልቦ ቃል ገብቼ ክትፎ ጋብዛት አለው። ለብይና ጀሚል አልጋብዛቸውም። ለልቦ ብቻ ነው ጋብዛት። ከነሱ ደብቄ ነው። አሳ ሳቶጅም እንጋብዝሻለው። ቤተሰብ ለነበረን ቆይታ ይህን ይመስል ነበር። የት እንደምንሄድ ገምቱ። ቀጣይ ቪዲዮ ፋ እያለን እንለቅላቸዋለን። እንግዲህ ቤተሰብ፣ መልካም ጉዞ በሉን። ባይ ባይ አታለው ምንም ነገር ባለ ከፍ ዝቅ ለኔ ብርቅ አይደለም፣ መቀደሙ በመንገዴ መታለፉ አይከፋኝም። አለይ ብቻ ያንቺ ንክፉ ከማንጋላ ወዳርሽ ከማንጋራ የለም ኩንዳንቺ ለኔ ሚራራ ከማንጋላ ወዳርሽ ከማንጋራ